ውዴት ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይም? በዛሬው ቪዲዮ እንግዲህ ሁሉም እስከ ዛሬ ስንጠብቀው የነበረው እቃዎች በአጠቃላይ መጥቷል። እናም በዛሬ ቪዲዮ ሁሉ ነገር ስንገጣጠመው ፋይናሊ ኪችናችንም ዛሬ ነው የሚያልቀው። እስከ መጨረሻው እዩት፣ ትወዱታላችሁ። ቲቪ ስታንድ አልቀረንም፣ ምን አልቀረን። ሁሉ ነገር ዛሬ የስራ ቀን ነው። አንድ ባንድ ታዩታላችሁ። ስንለፋ ነው ያለው። ይሄን ቪዲዮ አይታችሁ ደግሞ መጨረሻ ላይ ከተመቻችሁ በላይክ እንድታሳውቁ ከዛ ፋይናሊ ምን እንደሚመስል እስከ መጨረሻው አይታችሁት የእናንተን ውሳኔ ታሳውቁናላችሁ። ይሄን ሳምንት ስንፈጋ ነበረ። በስተ መጨረሻም ግን ጨርሰናል። ከወደዳችሁት በድጋሚ በላይክ አድርጉ። ቪዲዮን ጀምሩት። ይመቻችሁ። ፒስ ከስንት ቀን በኋላ ከስንት ቆይታ በኋላ የልጆቹ ፍራሽ መጣ ማለት ነው። ፊሎና አዳም በጣም ነበር ይሄንን ክላስ እስክንጨርስላቸው እየጠበቁ ነው የነበረው። እኛ ደግሞ ያው አልጋው እስኪታዘዝ ድረስ እስኪመጣ ድረስ በጣም ብዙ ጊዜ ስለፈጀ በጊዜ ልንጨርስላቸው አልቻልም ነበር። ግን አሁን እንደምታየው ሁሉ ነገር ተጠናቆ መጫወጫቸውንም እንግዲህ እንዳለ ሁሉ ነገር ሰርችላቸው በጣም ደስ ብሏቸዋል ማለት ነው። ሰው ሁለቱም እንዲጫወቱ እንግዲህ የተለያየ የሆነ ማጫወቻ ገዝተንላቸው ነበረ። ኪችና በጣም ነው የሚወዱት ሁለቱም። ባስኬትባል ደግሞ ላዳም ገጥመንለት ነበር ግርግዳ ላይ። ሰው ሁለቱም ብቻ ነገር የሚያደርጉበት ነገር አድርላችው ነበረ። ሰው አልጋቸው ደግሞ እንደምታዩት ወደ ላይ ነሩታች አልጋ ተደራራቢ አልመረትኩም እኔ በበኩሌ፣ ምክንያቱም እላይ የሚተኛ ሰው እኔ በበኩሌ ስለማልወድ ላይ መተኛት ሳይዱ የሆነ ሰዓት ላይ ስለሚጨንቃችሁ አልተመቸኝም። በጣም ደግሞ ተራርቀውም ደግሞ እንዲተኙም አልፈለኩም። ስለዚህ እንመርጠናል ማለት ነው አልጋው እንደዚህ መሆኑን። እናንተ ከወደዳችሁት በኮሜንት አውቁኝ? ሰላም ሰላም በድጋሚ ተገናኝተናል። ከባለፈው የሚቀጥል ቪዲዮ በዛሬ ቪዲዮ ደግሞ እንግዲህ የዚኛው ኪችን ሙሉ ለሙሉ ፋይናል አልቆ ታዩታላችሁ። እስከ መጨረሻው ቪዲዮውን ይዩት። በዛሬ ደግሞ የምንሰራው ምንድን ነው ከባለፈው ካቋረጥንበት ኪችኑን ከሰቀልነው በኋላ አሁን ደግሞ እያረኩ ያለሁት ኪችኑ ላይት አለ ከታች ስትራይፕ ላይት አለው እሱን ላይት እንግዲህ የገጠምኩት ነው። እንደምታዩት ሁሉ ነገር ቀጥታ መስመር ነው። ከጥግ እስከ ጥግ ሙሉ ኪችኑን ይሸፍኗል። ከጥግ እስከ ጥግ ከላይ አጋጣሚ ሶኬት አለ። እሱን ከላይ ሶኬት አድርጌ እንደዚህ አገናኝቼ ማብራት እችላለሁ። ይሄን ነበር የገጠምኩት። ለማግኘም ይሄ ነው፣ ለሙከራ ነው እዚጋ ያደረኩት። ይሄንን ቀጥታ እላይ መደበቅ አለብኝ፣ ፊልም እንዳይታይ እዚጋ እንደምታዩት

እዚህ ጋ ደግሞ በነጋታው ድጋሚ አማዞን ላይ ያዘዝነው የሳሎን ጠረጴዛ መታለች ማለት ነው። ከስንት ጊዜ በኋላ ከሶስት ሳምንት በኋላ ኦልሞስት ሶስት ሳምንት በኋላ መጣች። የምታዩት ለየት ያለች ናት። ኳስ የሚመስሉ እግር አለው እና የጠረጴዛውም ቅርጽ ለየት ያለ ቅርጽ አለው። ደስ የሚል ዲዛይን ያለው ማቴሪያሉም በጣም ከባድ የሚባል አይደለም። ይሄ እምነበረድ ምናም ሳይሆን እንደዛ ነው የሚመስለው፣ ግን በጣም በቃ ቀለል ያለ ማቴሪያል የሰሩት እንደምታዩት። ልኩ ደስ ይላል፣ ቅርጹ ምናምን ሙሉ ክብ ሳይሆን በቃ ለየት ያለ ዲዛይን አለው። ሪዛልቱ ይህን ይመስላል። እንደዚህ መጽሐፍ ማስቀምጣችሁ ዲዛይን ማድረግ ትችላላችሁ። እንዴት ታያችሁ? እስቲ ኮሜንት ላይ አስቀምጡልኝ። እዚህ ጋር ደግሞ እንደምታዩት የኪችኑ እስከዛሬ ስንጠብቀው የነበረው ኪችኑ ዋናውን ካመጡት በኋላ ይሄኛውን የቀረው በ19 ይመጣል ብለናችሁ ነበረ። ማ 19 ጠብቆ አመጡልን። ከመጣ በኋላ ግን ምንም ሳይቆረጥ ስለመጣ እንዳለን ይ መቁረጥ ያለብኝ እሱ ትልቅ አድካሚ ነው። ባለፈው እንዳያችሁት ያው ሁሉ ኪችን ገጠምን ብለን ከዛ በኋላ ግን ይሄኛው ስራ ደግሞ በጣም የባሰን ያከበደብን፣ ይሄ የመጨረሻ ፋይናል ፊኒሽንግ ምናምን ስለሆነ ሁሉ ነገር ማጠባበቅ አለባችሁ፣ መቆራረጥ አለባችሁ። አሁን እዚህ ጋር ማየው እንዳለ ውሃ ግዴታ እዚህ ጋር የእኛ ውሃው እዚህ ጋር ስለሆነ የእጅ መታጠቢያው ምናምን እቃ ማጠቢያ ሁሉ ነገር እዚህ ጋር ስለሆነ ቀጥታ እየለካን መቁረጥ አለብን። እሱ ደግሞ በጣም አድካሚና አንዴ ከተሳታችሁ፣ ከተበላሸ ሙሉ እንትኑ ይበላሽባቸዋል እንደ አዲስ ሌላ ማዘዝ አለባችሁ ማለት ነው። ግን እንደምንም ብዬ ሌላም ሰው ቦታ ህንጻ መሳሪያ ቦታዎች ለማስቆረጥ አስበን ነበር። እዛ ደግሞ ስንጠይቃቸው ከኛ ካልገዛችሁ እኛ አንቆርጥም አሉ። ኢኪያም እነሱ ሳይቆርጡ ነው የላኩት ራሳችሁ ቁረጡ ምናምን ብለው፣ ሌሎቹንም ስንጠይቅ ሪስካን እንወስድም ቢበላሽ ምናምን ከእኛ ካልገዛችሁ በስተቀር እኛ አንቆርጥላችሁ ምናምን ሲሉ ኦኬ ብዬ ማሽን ጄ በአምሳ ይሮ ገዛው ኖርማሊ እዛ በወስዶ ትራንስፖርት ነው። አውጥቼ ካምሳይሮ በላይ አውጣ ነበር። ሌላው አማራጭ የለንም፣ እራሳችን እንቁረጠው ብዬ እራስ የቆረጥኩት በምታዩት መልኩ በስርዓት ገብቶልኛል። አሪፍ የሆነ አቆራረጥ ቆርጫዋለው። የመጀመሪያ ኤክስፒሪየንስ ነው ዋናው ድፍረት ብቻ ነው። ድፍረትና ያው በጥንቃቄ ከሰራችሁ ሁሉ ነገር አሪፍ ማድረግ ትችላላችሁ። እዚጋ ደግሞ የምታዩት ያው ሲሊኮን እየቀባት ነው ውሃ እንዳይፈስ እንጨቱ እንዳይበሰብስ ያው ስለሚረዳው እሱን ቀድሜ ማድረግ አለብኝ ያኛውን ከማድረግ በፊት። ያለብዚያ እንዳለ እንጨቱ ከሚበሰብስ ቀድማችሁ መጠንቀቅ ነው። ሁሉ ነገር በአግባቡ እቃውን ከማስቀመጣችሁ በፊት ሙሉ ለሙሉ ሹርሞን ስላለባችሁ ሁሉን አንድ በአንድ አራቱንም አቅጣጫ በአግባቡ መለጠፍ አለባችሁ። እንደዚህ ከለጠፍም በኋላ ቀጥታ ደግሞ ያው እንትኑን ከታች ገጥመዋለው፣ ቧንቧው ምናምን የሚተላለፍበት ሙሉ ነገር የማበሳሰት አለባቸው። በአሁን በሌላ ቦታ ድጋሚ መብሳት አለብኝ። እሱንም በስቼ ማቴሪያል ገዝቼ ድጋሚ ያው አብዛኛው በቃ በአጠቃላይ ለዚህ ቤት እቃ ለመስራት ስል ብዙ የህንፃ መሳሪያ ማሽኖች ምናምን ገዛው ማለት ነው። ብዙም ደሞ ወጪ አላወጣው። ኖርማሊ ባሰራ ኑሮ ከዛ በላይ ነበር መውጠው። እሱም ቀጠሮ ጠብቃችሁ ምናምን ገና ሰው ምቶ ያው እዚህ ሀገር ታውቃላችሁ ወዲያው አይመጡላችሁም። ቀጠሮ ጠብቃችሁ ልክ ይህም በቀጠሮ እንደመጣ አውቀው እነሱም በቀጠሮ ነው እየመጡ የሚገጥሙላችሁ። እና ለሁሉ ነገር ጠብቃችሁ ደግሞ ከባድ ነው። ራሳችሁ መስራት ከቻላችሁ ግን ሁሉ ነገር ታቀሉታላችሁ። እዚህ ጋር እንደምታየው ደግሞ ድጋሚ እየቦረቦርኩ ነው። ይሄኛው መቦርቦሪያ ማሽን የለይም ነበር። ድጋሚ ቅርጽ የሚያወጣውን ሄጄ ገዝቼ ራሴ ቦረቦርኩት። በሆነ በዚህ መልኩ ገጥሜዋለሁ። ይህም አሪፍ ነው። ውሃውን ከታች አገናኝቼዋለሁ። ሁሉ ነገር በቃ ባንቧም ኤሌክትሪክም ሁሉ ነገር እኔን ይሰሩትና ሳምሪ ያው ሰው ከመጠበቅ እንዳንዴ ያው ጥንቃቄ ይፈልጋል። ማን ነው ብቃት ይኖራችሁ በአግባቡ ተጠንቃችሁ ከሰራችሁት አሪፍ የሆነ ሪዛልት ታገኛላችሁ። እዚህ ጋር ከፍሪጁ ላይ ሌላ ቁም ሳጥን ምትመጣለች፣ አነስ ያለች በፍሪጁ አለክ። እሷም ድጋሚ ብረቷ መስቀያዋ አንመጣችሁ ነበር ከአይኪያ ይጃመጣው ከዛውን በድጋሚ እሷንም የመጨረሻ አሁን ፋይናል እየሰራን ስለሆነ እሷንም ገጠምኳት። ቀጣይ ደግሞ መሀል ላይ የሚመጣው ኢንዝሉ በዚህ መልኩ እሱም እግር አለው ከስር እንደምታዩት። እሱንም መቁረጥ አለብኝ። ለምን የኢንዝሉም ማርበል ስለመጣ እሱም ትልቅ ነው። ሜትር ከሀያ በሜትር ከስልሳ ነው፣ ወደ ጎን በጣም ትልቅ ነው። ወደዛ እና ቤቱን እንዳለ እንጨት በእንጨት አድርገው ነበር፣ እንጨት ፋብሪካ መስሎ ነበር ቤቱ ድጋሚ እሱንም ቆረጥኩት ሜትር ከ50 አድርጌ ወደ ጎን። ከዛ መሬት ላይ ማያያዝ አለብኝ እንደምታዩት። ከመሬት ከጠበቀ በኋላ ነው። ከዛ ቀጥታ ሽራንኮቹ እየመጡ እዚህ ላይ የሚገጠሙት እዚህ ጋር እየደነስን ነበር እንደውም። ከዛ ይህን በደንብ ከመሬት ጋር ያው፣ ሳምሪ እየቆመች ከመሬት ጋር እያያስኩት። እሱም ሌላ አድካሚ የሆነ ስራ ነው። ለምን ሙሉ እንዝሉ ጠንካራ ሆኖ እንዲቆይ ከመሬት ጋር መያያዝ አለበት። እሱን ውሃ ልክ ለክቼ ሁሉ ነገር በስርዓት አስታክዬ አሰርኩት። ሳላስበው የሰራው ስራ ሳስበው በጣም ብዙ ስራ ነው። በጣም ሁለት ሰው ሆኖ ሌላ ሙያተኞች በስርዓት ይሄን ሙያ የሚሰሩ ለሁለት መጥተው የሚገጥሙትን ነው። እኔና ሳምሪ እዚህ ጋር እየታገደን የገጠም ነው። እንደዛም ሆኖ ግን ሁሉ ነገር እስካሁን በሰላም ነው እየሄደልን ያለው፣ ተረጋግተን እየሰራን ነው። ስለሆነ በቃ ዋናው ፍላጎት የኖራችሁ ሁሉ ነገር ቀላለሁ ቀላለሁ ስላችሁ በጣም ያደክማል ግን ትግስት ካላችሁ የራሳችሁ ቤት ስለሆነ የራሳችሁ ስራ ስለሆነ ማንም ስለማይሰራላችሁ በዚህ መልኩ መስራት ነው። እንደምታዩት ይሄም በጣም ከባድ ነው። ይሄ ደግሞ ወደ ሰባ ምናም ኪሎ ይሆናል። ይሄኛው ደግሞ ላይ ዋና ማቴሪያሉ ከላይ የሚመጣው ነው። ይሄም እንደምታዩት ምንም የተቆረጠ ነገር የለውም። ደግነቱ ከጥቅስ ከጥቅ ምንም መቆረጥ አይጠበቅበትም። ለስቶቡ ብቻ መሀል ላይ መቁረጥ አለብኝ እንጂ ሌላው ደግነቱ ይሄኛው ምንም የምቆርጠው ነገር የለም ከስቶቡ በስተቀር እስቶቡም ያው እዚህ መሀል ላይ እንዲመጣ ያደረግ ነው። እኛንን ያው በነጋታው ነው ሆኖ ያውን ጠዋት ነግቶ ሆኖ እንደምታዩት ትላንት ማታ መሽቶ ስላልጨረስኩት ዛሬ ደግሞ ይሄን ለመቁረጥ ሙሉ ለሙሉ ዙሪያውን እየለካው ነው። ይሄኛውንም ላለመሳሳት በደንብ በፐርፌክት አድርጌ እያሰመርኩ እንዳለ በስርዓት ስዕል በሉት የሳልኩት በስርዓት አስምሬዋለሁ። ውጤቱ ደግሞ እዚጋ እንደምታዩት በዚህ መልኩ ልኬቱን አውጥቸዋለሁ። ከዛ በኋላ ባሰመርኩት ልክ መቁረጥ አለብኝ። ይህንንም በእርግጠኝነት ካልቆረጣችሁ በትክክል ካልቆረጣችሁ ሾልኮም ሊወጣባችሁ ይችላል ወይም ላይገባም ይችላልና ልኬቱን በጣም መጠንቅ አለባችሁ። ያው ከመግባቴ በፊት ደግሞ ከመቁረጤ በፊት እንደዚህ መቦርቦር አለብኝ። ለምን? ጥርሱ እንዲገባልኝ የመጋዙ ጥርስ። እንደዚህ ካልቦረቦራችሁ በስተቀር ምንም መጋዙ ለማስገባት ይቸግራቸዋል። እንደምታዩት በዚህ መልኩ አስገባሁት። ይሄኛው መቦርቦሪያው እንዳጋጣሚ የለኝም ነበር። እሱንም ገዛው እንዳልኳችሁ በቃ እቃ አንድ ባንድ አንድ ባንድ ህንፃ መሳሪያ ስንት እንደተመላለስኩ፣ አንዱ ስገዛ አንዱ ሲያስፈልግ፣ አንዱ ስገዛ አንዱ ሲያስፈልግ፣ በአጋጣሚ ሆኖ አሁን ሁሉም እቃ እንዳጋጣሚ ታሟላልኝ። እንደምታዩት በዚህ መልኩ እየቦረቦርኩ ዙሪያውን ተጠንቅቄ ፐርፌክት ለመሆን፣ ለምን ይሄ በጣም ትልቅ ስለሆነ ፊት ለፊት የሚታይ ነገር ስለሆነ ከተሳሳትኩ ሙሉ እንጨቱ ነው የሚበላሸውና በጣም ተጠንቅቄ ነው እየሰራሁት ያለው አራት ማዕዘን በስርዓት መቦርቦር አለብኝ። ሁሉንም በጥንቃቄ እንደዚህ ካረግን በኋላ እንቆርጠዋለን። ድፍረቴ ግን ገርሞኛል። ይሄ ሁሉ እስካሁን ስሰራው ሳስበው በጣም ሊገረምኝ ነው። እንደምታዩት ያው በጥንቃቄ ነው ሁሉን ነገር የምንቆርጠው። ቤቱ በቃ ያው ደግነቱ ባኪውም ስላለ በባኪውም ሙሉ ለሙሉ እንጨቱን ከስር ከስር ወይ በማፈሻ እያፈስኩ አነሳውት እንጂ በጣም በቃ ብናኝ አለ። በጣም ብናኝ ስላለው የእንጨት እንዳለ በየቦታው ነው የሚቦን ነው ያን ደግሞ እንደ አዲስ መስዳት አለባችሁ። እና በጣም እሱ አስቸግረ ነበር። በዚህ መልኩ ፋይናል የመጨረሻ ከት ሶስቱን አቅጣጫ ቆርጫለሁ። የመጨረሻዋ ስቴፕ ችናት እችኛው ደግሞ ይሄኛውን ስቴፕ ብቻ ከቆረጥኩ በኋላ አሁን ሙሉ እንጨቱን ጨርሳለሁ። ከዛ ፋይናሊ ደግሞ እንለካዋለን። ምን ይመስላል አይመስልም የሚለውን አብረን ከእናንተ ጋር ቼክ እናደርገዋለን። እስቲ ሳካልኛ ላይ ሳካልኛ የመጀመሪያው ዙር የሚለው እናያለን። ይህ ወደቀን ለምትለው ሞክረው በጣም ነው በስተመጨረሻ እንደዚህ ተቆረጠ። ትንሽ ይቀረዋል። ትንሽ ጋር ከርቧ ብቻ ማለት ነው። ሌላው ፐርፌክት ነው። ያ ትንሽ እዚህ ጋር ብቻ ነው የሚቀረው። በጣም ትንሽዬ እዚህ ጋር ከርቧን ብቻ። መቁረጫ ቦታ ስላጣ የቆረጥበት ቦታ እዛው ከስር እንጨት ዋለ እንደምታየው፣ እዛ ላይ እንጨት ሁሉም ስለሚነካኝ በጣም በቃ ኦልሞስት የተቀራረበ ማሳያቸዋለን ሁን ጫፋ ቆርጣትና ከዛ እንገጥሞት አለምታዩት እንጨቱ ራስዋለ እዛ ላይ ንቆረትኩ ለምን አይመችም ቦታ እጋንም ትንሽ ነክቶ ብኝያል እንደምታዩት፣ በጣም በቃ በእንጨቱ ልክ ነው። ስ ስለዚህ ለመቁረጥ በጣም የሚያዳክተው እዚጋ ትንሽ እንዳልነከው ወጣ እያረግኩ ነበረ። አሁን እዚጋ ያስቸገረች ቆርጣት አለው ከርብ ስላልሰራዋት መጀመሪያ ፈርቼ እና እዚህ ጋር እቺኛው ከግርግደ ከዚህኛው ጋር በጣም የተቀራረበ ስለሆነ እሷን ብቻ አሁን ቆርጣትና ከዛ ይገባል፣ በስርዓት ማለት ነው። ፋይናሊ በዚህኛው ዙር ካልገባ፣ እስቲ እናወራርድ ሂሳብ። አስይዘን ውስጥ መግባት አለበት። ተሳክቷል። ሁኔ ይጸዳል። እዛ ቤት የነበረው ስቶቭ ነው እንደምታዩት፣ ግን ክሊን ነው በስርዓት ነው። በቃ ግጥም ያለው ማለት ነው። በስርዓት ነው የቆረጥኩት። ሁኔታ ከአንድ እስከ አስር ኮሜንት ላይ ያስቀምጡት። ለማንኛውም አሁን አውጣው እና ግዴታ ዳርዳሩን ደግሞ መቀባት አለበት ይሄኛውም አልቋል፣ ያኛውም ሽፒል ማሽኑም አልቋል። ተገላግለናል። ይሄን ይመስላል። ለጣጥፍና ደግሞ እስቲ እናጸዳደዋለን። በስመ አብ። በስንት መከራ ተገላገልን። ግን አያልቅም። አሁንም የምታዩት ማርብል ከጎን የሚመጣ ነው። ይሄም እንዳጋጣሚ እንደጋጣሚ ሳይቆረጥ ነው ያመጡልን። ይሄንም ድጋሚ መቁረጥ ነበረብኝ። በምታዩት መልኩ ቆርጫዋለሁ። ይሄ ደግሞ ከጎን መጥቶ ይገጠማል። ልክ ከላይ ካለው ከስር ነው ይሉት ፍም የሚለው ይሄኛውም አሰራሩ በጣም ይከብድ ነበር። ለምን ሻርፕ መቁረጥ አለባችሁ። በዚህ በምታዩት መልኩ አጠናቅቀዋለሁ። የመጀመሪያ ውሃይን ስቶቡን የገጠሙት የገጠሙትንኔ ውሃይን እያፈለው እንደምታዩት ቼክ እየተደረገ ነው። በዚህ መልኩ አልቋል። ሳምሪ ሰርፕራይዝ ተደርጋ የደስደስ ደግሞ በርገር ሰርተን በምታዩት መልኩ የመጀመሪያ ኪችናችንን በበርገር ቀድተነዋል ማለት ነው። አሪፍ በርገር ሰርተን በምታዩት መልኩ እየበላን ነው። ከስራ በኋላ በርገራችንን እንግዲህ በዚህ መልኩ አዘጋጅተናል። እናንተም እስቲ እንብላ ተብላቸዋል። በዚህ መልኩ ፋ ያለበርገር ልጆቹን ጣፍጧቸው በልተዋል እንጂ ቀጣይ ደግሞ ስራ አያልቅም። አሁንም ወደ ቀጣይ ሳምሪ ሁሌ ምኞቷ ነበረ ሶፋው እግር እንዲገባለት እና ሁሌ እግር ካልገባት ላይ ነበር። በዚህ መልኩ እግር ገዝተንለት እነዚህ እግሮች በአጠቃላይ ስምንት ቦታ መግጣም አለብን። አሁን ይሄ መሬት ላይ ያለ እግር ስታዩት ሶፋውን እንደምታዩት ነው። እግር ከገጠምንበት በኋላ ደግሞ ታዩታላችሁ፣ ምን ያህል ዲፍረንት አለው የለውም የሚለው። አሁን ወደ እግር መግጠሙ እየሄድን ነው። ሁለታችንም ተባብረን እንግዲህ እየገጠም ነው ነው የሁሉንም እግር ገጥመን በጣም ዲፍረንት ይኖራሉ እያስባለሁ። እግር ሲኖረው ከፍታ አንደኛ፣ ሮቦቷም እንደ ልቧ ከስር እየገባች ማጽዳት ትችላለች። ሳምሪ ለማጽዳት ይመቻታል። እስከዛሬ እኔም ሳልገዛ አልሰማትም ነበር። እሷ ግን ሁሌ እግር ካልተገዛ እያለች ነበር። ዲፍረንቱ ናይቸው በጣም በጣም ነው የሚያምረው። እስከዛሬ ያለ መገዛቱ ራሱ በጣም ቆሽቶኛል። የሱፎውን ግርማ ሞገስ አመጣ። ስምንት እግር ተጠቀመ። ሳምሬ ሁሌ እግር ካልገባ እግር ካልገባ ስትል ነበረ ለሮቦቷ ምናምን ለማዝዳትም ዳት ሶፋው ግም እንደሚያክል አልጋ ነው የሚያክለው። ፈጣሪ ቤቱ ትልቅ እንደሆነ የምታየው በዚህ ነው። ሶፋው ወደ ጎን ሶስት ሜትር ያልፋል። ወደዚህ ደግሞ ሜትር ከምናምን ነው ወደፊት ማለት ነው። ገና ትራስ ሲገባ ደግሞ ታዩታለሽ። አቤት አምሮቦታ እንደ ልቧ ማጽዳት ትችላለች። ቤቱ በቃ ምን አለፋችሁ። ተገላገልሽ። አሁን ምን እንደሚያከልኩ እያዩት ነው። ግራ አገባኝ። አዲስ ሶፋ መሰረሻ፣ ታኔሽ ገና ምንጣፍ ይገባል። እዚህ ጋር እንደምታዩት ኪችናችን ኦልሞስት ደን ሆኗል፣ አልቋል። እዛ ጋር ምታዩት ክፍት ክፍት አለች፣ እዚህ ጋር እሷን እገጥመታ አለው። እዛ ጋር ምታዩት ጣውላ እሱ ተቆራርጦ እዛ ጋር መግባት አለበት። እዛ ጋር ፍሪጅ ጋር ምታዩት ይሄኛው፣ እሱ ጋር ማስገባት አለብኝ። ይሄ ሰማያዊ የምታዩት ገና የሚላጥ ነው። የመጨረሻ ላይ ነው የምንለጠው ብለን ያው ገና ፊኒሽንግ እስክጨርስ ድረስ እንዳይቆሽሽ አፕዴት ላርጋችሁ ቤቱ ብቻ በአጠቃላይ እንደዚህ መስሎ አላችኋለሁ። እስካሁን እንግዲህ እንደዚህ ደርሰናል። ይሄኛውም እንደምታዩት ማር ማርብሉ በስራ ተደርጓል። ይሄኛውን አማዞን ላይ ነበር ያዝዝ ነው። ይሄንን እየነገርኳቸው ነው። ሶስት መቶ ምናምን ብር ሶስት መቶ ሮ ግን እንትን ብለን ነበር በጣም ደንግጠን ምድን ነበር ምናምን ብለን ግን ለልጆቹም ማሪት ነው ሳስበው፣ መሬት ላይ ከወደቁም ከተጋጩም ምናምን ለማጽዳት ለመግፋት ምናምን አይከብድም። ማቴሪያሉ ቀላል ማቴሪያል ነው። ግን ደስ ይላል ዲዛይኑ ምናምን ቀጣይ ደግሞ ቲቪ ስታንድ ነው የምንሰራው። ድቲግን እንዳታደክመኝ እንዳትኝ አሁን እዚህ ጋ ደግሞ ቲቪ ስታንዱ ይመጣል፣ ግን እሱ የሚከብድ አይመስለኝም ሳስበው

አሁን ደግሞ ወደ እንትኑ ካርቱኑ ላሳያችሁ እንደሚያከል እንትን። የመጣው ደግሞ የቲቪ ስታንድ ነው። በምታዩት መልኩ ዛሬ መቶልናል። ዛሬ ሆኖ መቶ ዛሬ የገጠም ነው ደስ የሚለው። ኪችኑም እንዳጋጣሚ ጣጣውን ጨርሰን ሁሉ ነገር ካለቀ በኋላ ይሄ የመጨረሻ ነው የመጣው። የመጨረሻ ካርቱን እዚህ ቤት የገባው ይሄ ነው። ካርቱን በጣም ብዙ ነበር ስንጥል የነበረው። አሁን በመጨረሻም ድጋሚ መጣልን። እንደምታዩት ሁለት ሜትር ከአርባ ነው። በጣም ትልቅ ነው የመጨረሻው። ሁለት ሜትር ከአርባ ብን ያዘዝ ነው። ይህም አማዞን ላይ ነው ያዘዝ ነው። አሪፍ ነው። በጣም ጥርምጥን ያለች ሜትሯ፣ ሳንቲ ሜትሯ በጣም ትንሽ ናት። ሀያ አምስት ሳንቲም ናምን ወደ ውጭ ብትወጣ ነው ወደላይም ላይም ከፍታዋ በጣም ትንሽ ናት። ወደ ጎን ግን ረጅም ነው፣ ሁለት ሜትር ከአርባ ውበት ይሰጧል። ለቤቱ ከቲቪው በጣም መብለጥ ስላለበት ይህንንም በኋላ ልክ እየለካን አስር ጊዜ በጣም የተቸገርንበት ይሄ ነበር። ግን በዚኛው በጣም የተደሰትነው ነው። እንደዛ ደክሞን ነበረ። ከዛ ሲንሞክረው በቃ ቢያንስ ጀምረን እንደር ምናምን ብለን ልክ ስንፈተው እንደዚህ የተገጠመ ነበር። እኛ ያሰብነው በቃ ሙሉ ለሙሉ እንደ አዲስ ብትንትን ያለ በቃ እንደ ኪችኑ ራሳችን ልንገጣጥመው መስሎን ነበር። እንደዚሁ ገላግለውልን፣ ከተገጣጠመው ነው በካርቶን ያመጡት። ከዛም ግን በጣም አታግሎን ያን ተገላገለን ስልን ለመስቀል ደግሞ ሁሉ ነገር ቀዳዳውን በእስክሪብቶ ለማስመር በጣም ነበር የተሰቃየ ነው። ለምን ከበድ ስለሚል አንድ ሶስተኛ ሰው እንደውም ያስፈልገን ነበረ። ሁለታችን ዳርና ዳርስ ስንይዝ አንድ ሰው መሀል ላይ ማስመር ነበረበት። እንደምንም እሱን ችለን ያው ሰቀል ነው። ሁሉ ነገር ካጠበቅነው በኋላ ውጤቱ ይሄን ይመስላል። እንደምታዩት በጣም ነው የሚያምረው። እንዴት አያችሁ? ስታይ ሐሳባችሁን ኮሜንት ላይ የሚያስቀምጣችሁን የቲቪስት አንዱን አሪፍ የመረጥነው አይደለም የሚለውን በኮሜንት ንገሩን። እኔ ተመችቶኛል በበኩሌ። ሳምሪ ወደዋለች። ወደ ጎን ቅጥነቷ፣ ርዝመቷ ምናምን ሁሉ ነገር ስፔስ አትይዝም። በደንብ አሪፍ ነው። ወደነዋል። ውጤቱ ይሄን ይመስላል። ከተመቻችሁ በድጋሚ በላይ ካሳውኩን ቀጣይ ደግሞ ወደ ኪችኑ ድጋሚ ተመልሼ መጥቻለሁ። አንዳንድ ለቀምቃሚ ነገሮች ይቀራሉ። እዚህ ጋር በምታዩት መልኩ ጠርዝ ጠርዙን ሁሉ ነገር የኪችኑን ሰርቻለሁ። እሱኑ መቆራረጥ ነበረብኝ በመጋዝ ቆራረጬ በዚህ መልኩ አሪፍ ፊኒሽንግ ሰርቼዋለሁ። ለላስት እንግዲህ ይኸው የማጠቢያ ማለት ነው የእቃ ማጠቢያ። እሱን እስከዛሬ ነክቼዋለሁ፣ አቅም እንደገጠምኩት ቁጭ አድርጌው ነበረ። ለምን ሁሉ ነገር ካላለቀ ይህን ብነካካው ባስጀምሮ ምንም ዋጋ የለውም። እዚህ ጋር ጨው አለ፣ ጨው እሱ መግባት አለበት። የመጀመሪያ ስታርት ከማድረጋችሁ በፊት ጨው መግባት አለበት። ጨውን ከከተትኩ በኋላ ከዋጋ ቀላቅዬ፣ ከዛ የመጀመሪያ ራሱ በራሱ እንዲያጥብ ይደረግና ከዛ በሁለተኛ ዙር ራሳችሁ ማጠብ ትችላላችሁ። ስለዚህ የመጀመሪያውን ስቴፕ ጨርሼ፣ ወደ በኋላ ላይ ደግሞ የራሳችንን እቃ የመጀመሪያ ጊዜ እናጥብበታለን። ይህን ይመስላል እስካሁን ድረስ። አሁን ደግሞ ቀጣይ ፋይናል ሁሉ ነገር፣ እስቲ አንድ በአንድ ቴል ዞር ዞር ያው ላሳያል ምን እንደሚመስል።